የተሰጣቸው እውቅናና ማበረታቻ አሁን እየሰጡት ካለው በተሻለ ሁኔታ ማህበረሰቡን በትጋትና በቅንነት ለማገልገል እንደሚያነሳሳቸው በአማራ ፖሊስ ዩኒቨርሲቲ ኮሌጅ የማዕረግ እድገት የተሰጣቸው የፖሊስ አባላትና መሪዎች ተናገሩ። ዩኒቨርሲቲ ኮሌጁ የላቀ አፈጻጸም ላከናወኑ የፖሊስ አባላትና መሪዎች የእውቅናና የማበረታቻ መርሃ ግብር አካሂዷል። ተጨማሪውን ከወንደሰን ዋለ እንከታተል የአማራ ፖሊስ ዩኒቨርሲቲ ኮሌጅ የላቀ አፈጻጸም ላከናወኑ የፖሊስ አባላትና አመራሮች የእውቅናና የማበረታቻ መርሃ ግብር አካሂዷል። ዩኒቨርሲቲ ኮሌጁ ለሕግ የበላይነት መከበር የበኩሉን አስተዋጽኦ እያበረከተ ያለ ትልቅ የስልጠናና የምርምር ተቋም መሆኑን የዩኒቨርሲቲ ኮሌጁ ፕሬዚዳንት ምክትል ኮሚሽነር አበበ ደለለ ተናግረዋል። ላሳዩት የላቀ አፈጻጸም እንዲበረታቱ የተሰጣቸው እውቅናና ሽልማት የፖሊስ አባላቱ በቀጣይ የተጣለባቸውን ኃላፊነት እንዲወጡ አደራ ጭምር የሰጠ ነው ብለዋል። የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ከኮሌጅነት ወደ ዩኒቨርሲቲ ኮሌጅነት እንዲያድ በመደረጉ አዲስ የስልጠና ፕሮግራሞችን የመጀመር እና ዋነኛ የክልላችን የጥናትና ምርምር ማዕከል ሆኖ እንዲያገለግል እድል የሚፈጥር ሆናል። የዛሬ ማበረታቻ ተቋማችን የተሰጠውን ተልእኮ በውጤታማት ለመፈጸሙ ማረጋገጫ እንዲሁም መላው ሰራተኛችን ለቀጣይ ተልኳችን ዝግጅ እንድንሆን የሚያነሳሳ ፕሮግራም ነው። የአማራ ፖሊስ ዩኒቨርሲቲ ኮሌጅ በክልሉ ዘላቂ ሰላም በማረጋገጥ የህግ የበላይነትን ለማስፈን ከፍተኛ ዋጋ እየከፈለ የሚገኝ ተቋም ነው፣ ያሉት የደብረ ማርቆስ ከተማ ተቀዳሚ ምክትል ከንቲባ አቶ ተሾመ አለ በጀመረው ሪፎርም ተቋሙ የማህበረሰብ አገልግሎት በመስጠት ልምድ የሚወሰድበት እንዲሆን በጋራ መስራት አለብን ብለዋል። ወንጀልን በመከላከል ዘላቂ ሰላምን ለማረጋገጥ ከፍተኛ ዋጋ እየከፈለና እየከፈለ ያለ ተቋም ነው። ይህ ተቋም አሁን ካለበት በላይ በጥናትና ምርምርና ማህበረሰባዊ አገልግሎቶችን በመስጠት ሀገራዊ ተልዕኮውን ክልላዊ ተልዕኮውን በብቃት እንደሚወጣ ባለሙሉ ተስፋ ነው። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑርሌ ብርሃኑ፣ ዩኒቨርሲቲ ኮሌጁ የጀመራቸው የሪፎርም ስራዎች ግብ እንዲመቱ፣ ሊፈጽምና ሊያስፈጽም የሚችል የፖሊስ ኃይል ለማፍራት የያዘውን ተልዕኮ አጠናክሮ እንዲቀጥል ጠይቀዋል። ህብረተሰቡ የሚፈልገውን የህግ የበላይነት እንዲያረጋግጥ ባለቤት ሆነ ጉድለቱን ለመሙላት ጥንካሬውንም የበለጠ ለማሻሻል አብረናችሁ የምንቆም መሆኑን በዚህ አጋጣሚ ሊያረጋግጥላችሁ ወዳለ በእውቅና ስነ ስርዓቱ ላይ የተገኙት ሜጀር ጄኔራል ብርሃኑ ጥላሁን ኮሌጁ ተልኮን በላቀ ቁርጠኝነት በመወጣት በክልሉ ያጋጠመው የጸጥታ ችግር መቋጫ እንዲያገኝ የጋራ ጥረት ማድረግ እንደሚገባ አሳስቧል። ፕሮፌሽናሊዝምን ጠብቀው መኖር ካለባቸው ተቋማት አንዱ ፖሊስነት ነው። ይህን ተቋም የሚያበለጽጉ ደግሞ እንደነዚህ አይነት ትምህርት ቤቶች ማሰልጠኛ ቦታዎች ያስፈልጋሉ። እንደዚህ አይነት ማዕረጎች የሚሰጡት ለበለጠ መስዋዕትነት፣ ለበለጠ ቁርጠኝነት፣ ቀጣይ ለምንሰራቸው ስራዎች አሁን ምቹ ሁኔታ እየፈጠርን ነው ማለት ነው። ባሳዩት አፈጻጸም እውቅናና ማበረታቻ የተሰጣቸው የፖሊስ አባላትና አመራሮችም ያገኙት ማዕረግና እድገት ማህበረሰቡ እያጋጠሙት ካሉ ችግሮች እፎይታ እንዲያገኝ በላቀ ደረጃ እንድንሰራ የሚያነሳሳ ነው ብለዋል። ክልላችን ከማገልገል አኳያ ከፍተኛ ጥረት ኃላፊነት ኑሮን እስካሁን ስሰራ የነበረውን የበለጠ ጉልበተን እንድንሰራ የሚያደርግ ለአካባቢያችንም ሰላምና ደህንነትን በማስጠበቅ ሰፊ ሚና ይኖረናል። አገራችን ሰላም እንድትሆንና ማህበረሰቡ በሰላም ወጥቶ እንዲገባ ህዝባችንን ለወደፊቱ ለማገልገል ሌትም ቀንም ብርድ ሰለቸንና በገረን ሳንል እንቆማለን። በመድረኩ ተቋሙ በ1985 ዓ ም ከማሰልጠኛ ትምህርት ቤት ተነስቶ አሁን ለደረሰበት ዩኒቨርሲቲ ኮሌጅ ደረጃ እንዲደርስ ጉልህ ድርሻ ላበረከቱ ተቋማትና የስራ ኃላፊዎች ምስጋና ቀርቧል።